እንኳን አብሮ ደስታለን ብለናል እግዚአብሔር ያክብርልን በጣም እናመሰግናለን ቄካችን ብንቆርሰው ስ ዋው አሚዚንግ ነው፣ አሚዚንግ ነው። አሁን የዛሬም ደግሞ ልዩ ነው። የዘንድሮ በቃ ሙሹራ እንደዚህ ነው። ስሙሹር የሚያምሩበት ከምራቸው ማለት ነው እና ሮታዬና አብርሽ ሰላም፣ ውድ የተከበራችሁ የአስቴር ቻናዴ ቤተሰቦች ደህና ናችሁ? አላሁላችሁ ዛሬ እንግዲህ ትንሹየን ታውቋላችሁ። ከዚህ በፊት አብርሽ እና ሮታዬ በተፈጠረው ነገሮች መሀል ላይ ስታለቅ የሆነ ቪዲዮ ላይ በቃ ስቅስቅ ብላ የሩታዬ ወጣችሁ ቀን እና ማለት በቃ ተለያይተናል ያሉ ቀን ከልቦ ውሃ እሳት ተንቀጥቅጣ እንዴት እንደሆነችው ማለት ነው። እና ትሱን ተቀላችሁ። ከዚህ በፊትም ደግሞ ዩቱብ የከፈቱላችሁ እንዲሁ ደግሞ የእሷን ታረቅ ህይወቷን ያሳለፈችውን ነገር ብዙ ነገር ውስጥ ውጣ ውረጥ ውስጥ ነበረች። ግን ዛሬ ደግሞ እንደዚህ ተቃቁማ ደግሞ የነሱን በቃ እንዳየት እንደ ወንድም እየተያዩ ባለፈው የሆኔ ነገር ሲያጋጥማቸው ራሱ ስታላክስ ነበረ። እና ዛሬ ደግሞ በደስታ ይሄው እነሱ አንድ ላይ ሲመጡ እንደዚህ አእምሮ ሽብረት ደሞ መቀበለው ሲመጡ እሳም ደግሞ ኬክ ሀባባ እንዲሁም ደግሞ ምሳ ግብዣ አድርጋለት ከነሱ መሃል ተገኝታለች። ግን ምሳ የምትጋብዙኝ እናንተ አለመሄድ ነው ብለዋል። አብረሽ ፓስፖርት ስላልመጣልኝ ነው እንጂ መሄድ እፈልጋለሁ። ብዙ ጊዜ አብረን አውርተን ነበረ። እኔ ከሮታዬ ጋር መቅረት አልፈልግም። የእናንተን ደስታ የእናንተን አንድነት ነው። እኔ የምፈልገው እና የዛ ሄዳችሁ ስትመለሱ እዝም ደግሞ ሰርግ ስላለ ከዱባይ መልስ እዚህ ሀገር ላይ ኢትዮጵያ ላይ አለንኛ እዛ ፓስፖርት ስላልመጣልኝ ነው መሄድ ያልቻልኩ ብላለች። የታችንን እንግዲህ በነገራችን ላይ በፍጥነት ፓስፖርት አንደኛ ነገር ቶሎ አይመጣም። ሁለተኛ ነገር ቪዛዎቹ በጣም ነው የሚያስቸግሩ። አሁን በዚህ ሰዓት እነ አብረሽ እንደምታውቁ ዛሬ ሊመጡ ነበረ። ትናንትና ሩት ታዬ ባለችው የዛሬ የመጨረሻችን ቀን ነበረ ብላ ነበረ። እንግዲህ እሱም አልተሳካም፣ ዛሬም አልመጡ ማለት ነው። እንደዚህ እንደዚህ እያለ እንግዲህ ባይቆይባቸው ቢመጡ ወይም ደግሞ ፋሲካ ራሱ ውሎ ቢመጡ የእኛም ፆም ቢፈታ ጥሩ ነው። እንግዲህ ሁሉም የሚሆነው የእግዚአብሔር ፍቃድ ነው የሚሆነው። ግን ዛሬም ደግሞ ደስ በምለሆነ ቪዲዮ መጥቶልናል። እንግዲህ ልዩ ቤት እና በጣም ነው ደስ የምትለኝ፣ እኔ ደስ የምትለኝ ልጅነት በጣም እኔ ታሪኳ ስትሰሟት ጠንካራ ጎበዝ ሴት ናት ብዙ ውጣ ውረድ ውስጥ የነበረች ልጅ ናት እና ዛሬ ደግሞ እንደዚ ተቋቁማ ግን እንግዲህ እንደምታቁት ከሄለን ላይ ፍቅረኛውን ወስዳለች አይናንድ እቺ መቀማማት ትሁት ግን ተሁት ራፉት ራፉት እና አሁንም በዚህ ሰዓት ላይ እሱም ከእሷ ጋር ነው ደስተኛ ሆኖ እየሰራ ይመስልኛል እናቱም ደግሞ ከእሱ ጋር ነው ያገናኛችሁ ይሁን ለሄለን ለመናደድ ይሁን እውነተኛ ፍቅር ጀምሮም ይሁን አናቅም፣ ወይስ ለስራ ይሁን አናቅም። ግን አሁን ባለችበት ከልጁ ጋር እየሰራች ናለች እና ስሙ ራሱ ይጠፋብኛል፣ እውነት ለመናገር ማለት ነው እና ጥሩ ነው። ቀጥይበት፣ የኛ ውድ ብያለው። ደስ ይላል። ቤተሰቦች ደስ አላላችሁም እንደዚህ? እና አብሬሽ እና ሩታ በየቀኑ እንደዚህ ፈታ ብሎ ስመጡ በየቤቱ ማለት ነው እና እንግዲህ ገና ነው ድምቀቱ፣ ከአሁኑ ከአሁኑ እየተጀመረ ነው ገና ነው እና ሁላችንም እናመሰግናለን ብለዋል አብረሽ። በዚህ ቪዲዮ ደግሞ ትሱን የነ ሰብስክራይብ አድርጋችሁ ሀምሳ ሺ ያስገቡልኝ ወደ ኋላ የቀራችሁነት እና ብላለ ብለዋል እንግዲህ። ሰብስክራይብ አድርጎት እውነት ሀምሳ ሺ እናስገባት እስቲ ይህችን ልጅ ማለት ነው እና ሴት ልጅም እርዱት እውነት የለው እና ማለት ከጎኑ ሆኑ ጣይዞች በሎት እንደዚህ አይነቶችን ፈተና ያሳለፉ ሰዎችን ደግሞ እኛ ስንደግፋቸው በቃ እየጠነከረ እየሰሩ እራሳቸውን እየለወጡ ይመጣሉ ማለት ነው እና ብርታታቸው አይለይን ከሁላችም ጋር። እኔም አለው እኔም አለው አሁኔም ሰብስክራይብ ያደርጉኝ። እንዲ የስጋት ሄታችሁን እኛ አይደል? እንዲህ እና በሌላ ቪዲዮ ተመልሼ እስከሚመጣቸው ሪያ ቆይ እንግዲህ። ዛሬ እንደምታውቀው ፈታ ዘና ውሎ ከነምሳው ከነኬኩ ምኑ ምኑ አብረሽና ኤሮታዬ ውለዋል። ደስ ይላል።